ሰላም ሰላም! ጤና ይስጥልኝ ውድ የተወደዳችሁን የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ይህ የተለያዩ የስፖርት መረጃዎችንና የጨዋታ ትንተናዎችን የምታገኙበት የዱቼ ቬሌ ስፖርት ቻናላችን ነው። በዚሁ አጋጣሚ ለቻናላችን አዲስ ከሆኑም ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ እንላለን። ይህንን ስንልም በአክብሮት ነው። የሊቨርፑሉ ኮከብ ተጫዋች ትሬንት አሌክሳንደር አርኖልድ የላሊጋውን ግዙፍ ክለብ ለመቀላቀል ከስምምነት መድረሱ ተረጋግጧል። እንግሊዜው የቀኝ መስመር ተመላላሽ ተከላካይ ጨዋሽ ትሬንት አሌክሳንደር አርኖልድ ሪያል ማድሪድን በአምስት አመት ውል ለመቀላቀልም ነው ከስምምነት ሊደርስ የቻለው። አርኖልድ ሎስ ብላንክሶቹን በአምስት አመት ውል ለመቀላቀልም ከስምምነት ደርሷል። አሁን አርኖልድ የቀረው ነገር ቢኖር የልጅነት ክለቡን ሊቨርፑልን መሰናበት ብቻ ይመስላል። ከዛ በክረምቱ እንግዲህ ሎስ ብላንክሶቹን በነጻ ዘውር ይቀላቀላል ማለት ነው። አርኖልድ በማድሪድ ቤት በአመት 15 ሚሊዮን ዩሮ ወደ ኪሱ የሚከትበትን ደሞዝም ነው ሊስማማ የቻለው ጉርሻም ግን እንዲሁ ይኖረዋል ተብሏል። አርኖልድ እንደሚታወቀው በውድድር አመቱ መጨረሻ ላይ በመርሲ ሳይዱ ክለብ ሊቨርፑል ያለ ጎል እንደሚጠናቀቅ የሚታወቅ ጉዳይ ነው። ወይም ተከትሎ ቀያዮቹ ጨዋሹ በአንፊልድ እንዲቆይ ሙከሪያ ሲያድርጉ ነው የቆዩት። ሆኖም ግን አርኖልድ ልቡ ወደ ሜሬንጎቹ ሸፍቶ ተገኝቷል። የሀያ ስድስት ዓመት ጨዋሻውን ትኩረቱ ግን ሁለተኛ የፕሪምየር ሊግ ዋንጫ ለማሸነፍ ይሆናል ተብሎ ይገመታል። አርኖልድ በነገራችን ላይ በቀያዮቹ ያላሳካው ምንም ዋንጫም የሌለው ተጫዋች ነው። እያንዳንዱን አሳክቷል። የ2022 ዓለም ዋንጫ አሸናፊዋ ለሌላ ዓለም ዋንጫ አስቀድማ ማለፏን አረጋግጣለች። የሊዮኔል ሜሲ ሀገር የሆኑትና የ2022 የካታር ዓለም ዋንጫ አሸናፊዎቹ አርጀንቲናዎች ለ2026 ዓለም ዋንጫ ማለፋቸውን ከወዲሁ ቀድመው አረጋግጠዋል። በኮንሜቦል የዓለም ዋንጫ ማጣሪያ ጨዋታዎች ደረጃውን በአንደኝነት የሚመሩት የሶስት ጊዜ የዓለም ዋንጫ አሸናፊዎቹ አርጀንቲናዎች ለሊሊት ላይ ብራዚልን በሰፊ የግብ ልዩነት አራት ለ አንድ በሆነ ውጤት ካሸነፉ በኋላም ነው ትኬታቸውን ሊቆርጡ የቻሉት። በሌሊቱ ጨዋታ ግን አርጀንቲና ብራዚልን አራት ለአንድ ስትረታ፣ ግቦቹ ለአርጀንቲና ዩሊያን አልቫሬዝ፣ ኤንዞ ፈርናንዴዝ፣ አሌክሲስ ማካሊስተር ና ጊውሊያኖ ሴሞኒ የግቦቹ ባለቤቶች ነው የነበሩት። ለብራዚል የማዛዘኛ ግቧን ደግሞ ማታየስ ኩኒያ ነበር ማስቆጠር የቻለው። አርጀንቲኖች ለሌላ ዓለም ዋንጫ ቻምፒዮንነት ለመመልከት እንግዲህ ማለፋቸውን ከወዲሁ አረጋግጧል ማለት ነው። ስላምበሰረጉ ሌሎች የኮሜቦል ጨዋታዎች ደግሞ ባጭሩ ለመግለጽ ያል ቺሊ ከኢኳዶር ያለግብ 0 ለ0 በናቸው ውጤት ተጠናቋል። ኮሎምቢያ ከፓራጓይ ሁለታቻ ተለያይተዋል። በት ጨዋታ ሉስ ዲያዝ ና ጆን ዱራን ለኮሎምቢያ ማስቆጠር ችለው ነበር። ለፓራጓይ ደግሞ ጁኒየር አሎንሶ ና ጁሊዮ ኢንሲሶ ደግሞ የአቻነቷን ግን ማስቆጠ ሊቆጠር ችሎ የነበረበት አጋጣሚ ነው የነበረው። ቬንዙዌላ ደግሞ በሶሎሞን ሮንዶን ብቸኛ የፍጹም ቅጣት ምት ግብ ታግዘው ፔሩን አንድ ለዜሮ በሆነ ውጤት ሊረቱ ችሏል። ከኮሜቦል ውጭ ግን ትላንት በተደረጉ የዩኤፋ የዓለም ዋንጫ ማጣሪያ ጨዋታዎች መካከል አንዱ በሆነው ጨዋታ ደግሞ እስራኤል በኖርዌይ አራት ለ ሁለት የተረታችበት ጨዋታ አንዱ ነው። በዚህ ጨዋታ ግን የኖርዌይ አምበል የሆነው የአርሰናሉ ተጫዋች ማርቲን ኦደጋርድ ሶስት ለግቢውን ኳሶችን አመሻሽተው በማቀበል የአሲስት ሃትሪክ መስራት የቻለ ተጫዋች ነው የነበረው። ሌሎች ጉዳዮች መመልከትን ቀጥል። የኢራን ብሔራዊ ቡድን ለ226 ዓለም ማለፋቸውን ያረጋገጡ ሌላኞቹ ቡድን ሆኗል። ኢራኖች አሁን ላይ በተከታታይ አራት ጊዜም ለዓለም ዋንጫ ማለፋቸውን አረጋግጠዋል። ከስቀደም በ2014ና 2022 አልፎ አሁን ደግሞ ለ226 ዓለም ዋንጫ ማለፎ ዋል ማለት ነው። ኢራን ትላንት ከኡዝቤኪስታን ጋር ሁለታቻ ከተለያዩ በላም ነው በእግር ኳሱ ወደ ትልቁ መድረክ ሊያልፉ የቻሉት ቅድም አርጀንቲናን ማለፏንም ካነሳም በኋላ አሁን ላይ ከሚሳተፉት 48 ሀገራቶች ሰባት ሀገራቶች ማለፏቸውን ከወዲሁ አረጋግጠዋል። በነገራችን ላይ በቀጣይ ዩናይትድ አረብ ኤምሬት በሰሜን ኮሪያም ከተረቱ ኡዝቤኪስታንም ለሁለት ሺ ሀያ ስድስት ዓለም ዋንጫ የምታልፍበትን ትኬት የምትቆርጥም ነው የሚሆነው። ለሪያል ማድሪዶች በተሰማ ጥሩ ዜና የሎስ ብላንኮሶቹ ተከላካይ ተጫዋች ኤደር ሚሊታኦ ካስተናገደው ጉዳት አገግሞ ወደ ልምምድ መመለስ ችሏል። ብራዚላዊ ተከላካይ በጉዳት ለረጅም ጊዜ ርቆ እንደነበር ይታወቃል። የኤሲኤል ጉዳት ካስተናገደ በኋላ ለአራት ወራት ያህል ከሜዳ ርቆ የነበረ ተጫዋች ነው። ሚሊታኦ አምናም ግን እንዲሁ በኤሲኤል ጉዳት ምክንያት ለረጅም ጊዜ ከሜዳ መራቁ ይታወሳል። ዘንድሮም እንዲሁ ሆኗል ማለት ነው። ሀያ ሰባት አመቱ አሁን ምናልባትም ወደ ልምምድ መመለሱን ተከትሎ የውድድር አመቱ ከመጠናቀቁ በፊት ለሪያል ሬድ ጨዋታውን ሊያድርግ ይችል ይሆናል ተብሎ ይገመታል። በላሊጋው ሁለት ደረጃ ላይ ተቀምጦ የሚገኙት ሪያል ማድሪዶች በቀጣይ ጨዋታቸው ከኢንተርናሽናል ብሬክ መልስ በላሊጋው በለተቅዳሜ በሜዳቸው ሳንቲያጎ በርናቢዮ ከምሽቱ አምስት ሰዓት ላይ ሌጋኔስን የሚያስተናግዱ ይሆናል። አትሌቲኮ ደ ማድሪዶች የማል ተከላካይ ለማስፈረም እየተመለከቱ ሲሆን ቡድኑ የቶትናም ሆትስፐሩን ተከላካይ ጨዋች ክርስቲያን ሮሜሮ ማስፈረም የሚያልሙት ፊርማው እንደሆነ ማቴ ሞሬቶ ይዘት ወጦ መረጃ እያመላከታል። ታይዞ እንደተገለጸውም የአትሌቲኮ አሰልጣኝ ዲየጎ ሴሞኒ ሮሜሮን እንደሚወዱትም ነው የተገለጸው። ኤልቾሎም ኩቲ ሮሜሮም ደግሞ የአንድ ሀገር ሰዎች መሆናቸው ሁለቱም ከአርጀንቲና እንደሆኑ ይታወቃል። አርጀንቲናው ተከላካይ ክረምት ሲገባ በስፐርስ ቤት ያለ ውልም ሊጠናቀቅ ሁለት ዓመት የሚቀረው ነው። የሚነው በማል ተከላካይነት የስፐርሶች ተቀዳሚ ምርጫ ነው። ሮሜሮ ከማይኪ ቫን ዴቨን ጋር ተጣምረው ሲጫወቱ ይታወቃል። ዘንድሮ ደግሞ ሮሜሮ በጉዳት ምክንያት ሀሰባት ጨዋታዎች በሙሉ ያመለጡት ተጫዋች ነው። ይህም ብዙ ቁጥር ያድገዋል። ተጫዋቹ ስፐርስ ለማግኘት ከደረሰ ጊዜ ጀምሮ ግን እያስደነቀ እንደሚገኝ የሚታወቅ ጉዳይ ነው። በ2022 በ43 ሚሊዮን ፓውንድ ከአታላንታ ወደ ስፐርስ መቀላቀሉ ይታወሳል። ከዛ በኋላ ለሰሜን ለንደኑ ክለብ ከመቶ በላይ ጨዋታዎችን አድጎ ሰባ ግቦችን በስሙ ሊያስመዘግብ ችሏል። ጨዋቻውን ውሉ ለመጠናቀቅ እየተቀረበ በመሆኑ ውሉ ካልታደሰለት ስፐርሶች ለመሸጥ ሊፈተኑ ይችላሉ። አትሌቲኮች ጥያቄ ካቀረቡለት ደግሞ ሮሜሮ አይኑን ላያሽም ይችላል። ምክንያቱም አብረው የቻምፒዮንስ ሊግር ኳስንም ለት ቀን ምን እንዳነሳ ነው። ዴጎ ሲሞኒም ሮሜሮም አርጀንቲናዊ መሆናቸው ደግሞ ሌላ ቁልፍ መሳሪያ ነው የሚሆነው። ማንችስተር በሳውዛምፕተኑ ታዳጊ ተጫዋች ታይለር ዲብሊንግ ላይ ፍላጎት እንዳላቸው ይታወቃል። አሁን ቀያይ ሴጣኖቹ ባለፈው ሳምንት የእንግሊዝ ከ19 ዓመት በታች ቡድን ከዌልስ ጋር በነበራቸው ጨዋታ የማንቸስተር ዩናይትድ መልማዮች ታይለር ዲብሊንግን ለመከታተል በቦታው ላይ ተገኝተው ሲከታተሉት እንደነበር የዴሊሜል ጋዜጠኛው ነው ክሪስ ዌለር ዘግቧል። ስለዚህ ተጫዋች 14 የፕሪሚየር ሊግ ክለቦች ጠይቀዋልም ነው የተባለው። ከነዚህ ውስጥ ደግሞ አንዱ ማንቸስተር ዩናይትዶች ማይሆናቸው ተያይዞ ተገዝቦ ተገልጿል። እንግሊዛዊ ታዳጊ ተጫዋች የበርካታ ክለቦችን ቀልብ መሳብም ችሏል። ምንም እንኳን ቡድኑ የሆኑት ቅዱሳኖቹ ቢቸገሩ መሱ ግን በግል ጥሩ ብቃትን እያስመለከተ የሚገኝ ታዳጊ ተጫዋች ነው። ዘንድሮ ለሳውሳምተን ሰላሳ ጨዋታ ከነሆነውም አራት ግቦችን እንዲሁም ሁለት ደግሞ ለግሚውን ኳሶችን አምሻሽቶ ማቀበል ችሏል። የዩናይትድ መልማዮች ደግሞ ባለፈው ሳምንት በተጫዋቹ ላይ ባዩት አቅም መደሰታቸው ነው የተገለጸው። በተለይ በድሪብሊንጉ ተደንቀዋል ተብሏል። በነገራችን ላይ የማን ዩናይትድ ቴክኒካል ዳይሬክተር የሆኑት ጄሰን ዊልካውክስ የ19 ዓመቱን ታይለር ዲብሊንግን ያውቁታል። በሳውሳን በተን ቤት አብሮ መስራታቸው የሚዘነጋር ለማማካኝ ጨዋች ዘንድሮ በቴክ ኦንስ ወይም በአንድ ላይ አንድ ግንኙነት በጨዋታ በአማካኝ ሁለት ነጥብ ሶስት አራት ቴክ ኦንሶችን የሚያሳካ ተጫዋች መሆኑን ቁጥሮች ያመለክታሉ። ዩናይትዶች አሁን እንግዲህ መልማዮቻቸውን ልከው ተጫዋቹን ተከታትለውታል ተብሏል። የባየር ሙኒኩ የግራ መስመር ተመላላሽ ተከላካይ ተጫዋች አልፎንሶ ዴቪስ የኤሲኤል ጉዳት ማስተናገዱ ታውቋል። ካናዳው ፉልባኪን ጉዳት ያስተናገደውን በኮንካካፍ ኔሽንስ ሊግ ጉድድ በለተ እሁድ አሜሪካን በ በረቱበት ጨዋታ ነው የነበረው። አልፎንሶ ዴቪስ አሁን ያስተናገደውን ጉዳት ተከትሎም ወደ ስድስት ወራት አካባቢ ከሜዳ እንደሚርቅም ነው እየተገለጸ የሚገኘው። የ24 ዓመቱ ተጫዋች በቅርቡ በፌብሩዋሪ ወር ላይ በባቫሪያኖች ቤት የሚያቆየውን አዲስ ውል ማደሱም ይታወሳል። አሁን ግን ጉዳት ሊገጥመው ችሏል። ለቪንሰንት ኮምፓኒ ቡድን ከአልፎንሶ ዴቪስ ጉዳት በተጨማሪም ግን በሌላ መጥፎ ዜና ተከላካዮች ዳዮት ኦፓሜካኖም በ2 ሁሉ በዚህ ጉዳት ምክንያት ለሳምንታት ከሜዳ እንደሚርቅ ተገልጿል። ለሙኒኮች ትልቅ ቀውስ ተድርጎ ነው የሚቆጠረው።